ከአርባ ዓመታት በፊት በወቅቱ የእስራኤል ጠቅላይ ሚኒስትር ለሞሳድ በሰጡት ቀጥተኛ ትዕዛዝ ቤተ እስራኤላውያንን በድብቅ በሱዳን በኩል ወደ እስራኤል ተወስዷል። ለዚህም የእስራኤል የስለላ ተቋም አባላት እንደ ሽፋን አሮስ በምትባለው የሱዳኗ የባህር ዳርቻ አሰተኛ ቅንጡ መዝናኛ ሆቴልን ለዚሁ ተልዕኮ ተጠቅሞ ነበር። በደርግ መውደቂያ እስራኤል ስላካሄደችው ዘመቻ ሰለሞን ብዙ ሰው ያወጋል። አሥራ አራት ሺህ ቤተ እስራኤላውያንን ከታደገው ከዚህ ሚስጢራዊ ዘመቻ አስር ዓመት በፊት በሱዳን ስለሆነው ነገር የሚያውቅ ግን እምብዛም ነው። ጊዜው ከዛሬ አርባ ዓመታት በፊት ነው። ጊዜው ከዛሬ አርባ ዓመታት በፊት ነው። የወቅቱ የእስራኤል ጠቅላይ ሚኒስትር አንድ ሐሳብ ለሀገሪቱ የስለላ ተቋም ሞሳድ ያቀርባሉ። ይህም በኢትዮጵያ የሚገኙ አይሁዶችን በሚስጥራዊ ተልዕኮ በድብቅ በማስወጣት ወደ እስራኤል መውሰድ ነበር። ይህ ቅድ ሰምሮ ስምንት ሺህ ገደማ ቤተ እስራኤላውያንን ከኢትዮጵያ በማስወጣት ወደ ሱዳን አሻግሮ ከዚያም ወደ መካከለኛው ምስራቋ አይሁዳዊቷ ሀገር እስራኤል ከደረሱ አርባ ዓመት ሆናቸው። በ1977 ዓ ም በኢትዮጵያ ከነበረው አስከፊ ረሃብ በተጨማሪ ጦርነትም ብዙዎችን አፈናቅሏል። በመቶ ሺዎች የሚቆጠሩ ስደተኞች መዳረሻቸው ጎረቤት ሱዳን ነበረችም። በዚህ ወቅት ነበር በሺዎች የሚቆጠሩ ኢትዮጵያውያን አይሁዶች የሚኖሩበት ሰሜናዊ ኢትዮጵያ አካባቢዎች ተነስተው ሱዳን የደረሱትም እነዚህ ቤተ እስራኤላውያን ሱዳን ውስጥ ወደሚገኝ ስደተኞች መጠለያ ለመድረስ ለሳምንታት በእግር ተጉዘዋል። ውጣውረዱ የብዙዎችን ሕይወት ቀጥፏል። በስደት ላይ ወላጆቻቸው ልጆቻቸውን በሞት ተነጥቀዋል፣ ልጆችም ያለ ወላጅ ቀርተዋል። የተስፋይቱ ምድር ወደሚሏት እስራኤል ለመድረስ ጥቂት ንብረታቸውን ሸክፈው በመቶ የሚቆጠሩ ኪሎ ሜትር በእግር ለመጓዝ ተገዷል። ይህንን ጉዞ በባዶ እግር ለመጓዝ የተገደዱትም ጥቂቶች አይደሉም። እስከ አራት ሺህ የሚደርሱት ሰዎች በጉዞ ወቅት ሕይወታቸው እንዳለፈ ይገመታል። መጠለያው ውስጥም በቂ ምግብ ምግብና መድኃኒት አልነበረም። ኢትዮጵያውያኑ መጠለያ ውስጥ ለወራት ከቆዩ በኋላ ኦፕሬሽን ሞሰስ ዘመቻ ሙሴ ተጠንስሶ በሺዎች የሚቆጠሩ ቤተ እስራኤላውያን ሱዳን ከደረሱ በኋላ ከእስራኤል የደህንነት ተቋም ሞሳድ ጋር በተደረገ ግንኙነት አንድ እቅድ ይወጣል። የእቅዶ ማጠንጠኛ ደግሞ አሮስ ነበር። ሼልፍ ትዩብነን መርጠናና ምስግንም ለይተን አንተችም ሱዳን በረሃ ላይ በቀይ ባህር ዳርቻ ተንጣሎ የሚገኝ መንሸራሸሪያ ቅምጥል ሪዞርት አሮስ ሪዞርት። ይህ ስፍራ እስራኤል ሰራሽ ሀሳዊ መንሸራሸሪያ ነበር ቢባል ብዙ ሰው ለማመን የሚቸግረው ነው። ስለዚህ ሪዞርት መልካምነት የሚያትቱ ሺህ በራሪ ወረቀቶች በጉዞ ወኪሎች በኩል ተበትነዋል። መዝናኛው በጄኔቫ በከፈተው ወኪል ቢሮ በኩል ለበርካታ ቱሪስቶች ትኬት ሽጧል በመሆኑም አሮስን ማንም የሰላዮች ቤት አድርጎ ሊገምተው አይቻለውም ነበር ሱዳን ውስጥ በጊዜው ከነበሩት መዝናኛዎች ጋር ሲወዳደር እኛ እንሰጥ የነበረው አገልግሎት ከሂልተን ሆቴል ቢበልጥ እንጂ አያንስም እጅግ የሚያምር ቦታ ነበር የሆነ ከአረቢያን ናይትስ ተረቶች ውስጥ አንዱ ነበር የሚመስለው በውበቱ አፈዝ አደንግዝ ነገር ነበር ይላል እስራኤላዊው የሞሳድ ባልደረባ ጋድ ሺምሮን ስለ አሮስ ሪዞርት ትዝታውን ሲያወጋ የሱዳን ቱሪስት ኮርፖሬሽን ራሱ የሚኩራራበት ቦታ ነበር ስፍራውን እያከራየ ረብ ጣሪያል ሲያፍስ ነበር ራሳቸው አውሮፓዊ ባለ ሀብቶች ። ብለው ላስመዘገቡ የጎብኚ ቡድን አባላት ቦታውን እያከራየ እያስጎበኝ ይኖሯል። ስለ ነገሩ አንድም ሰው ሳያውቅ ጨረቃና ከዋክብት ወከክ ብለው የሚታዩበት ህልም እንጂ እውን የማይመስል የነበረው ይህ ሪዞርት ጎብኚዎች ከዓመት በፊት ትኬት ቆርጠው ለጉዞ ተንሰፍስፈው የሚጠብቁት ነበር። ይህ ብዙ የተባለለት የበረሃ ገነት ለካንስ ሞሳድ የፈጠረው አሳዊ መዝናኛ እንጂ ሌላ አልነበርም። ሞሳዶች አሮስ መዝናኛን ገንብቶ ለመክፈት 12 ወራትን ወስዶባቸዋል። ከአገሬው አስራ አምስት የሚሆኑ የቤት ሰራተኞችን፣ ሾፌሮችን፣ የወጥ ቤት ሰራተኞችን ቀጥረዋል። አንዳቸውም ግን የሆቴሉን እቡህ ተግባር አያውቁም ነበር። አለቆቻቸው የሞሳድ ሰዎች እንጂ የወጥ ቤት ሰዎች እንዳልሆኑ ያወቁት ከብዙ ዘመን በኋላ ነበር። ምድር ቤት የሚገኘው እቃ ቤት ግን ማንም ዘው ብሎ ገብቶ አያውቅም። እዚያ ከድስቶች ጋር የርቀት መነጋገሪያ ስልኮች ነበሩ፣ ከቴላቪቭ የሚያገናኙ። ለምን ዓላማ ማለት ተገቢ ጥያቄ ይመስላል። መልሱ ኢትዮጵያዊ ቤተ እስራኤላውያንን ለመታደግ የሚል ነው። ከ1980ዎቹ አንስቶ ለአራት ዓመታት ስራ ላይ የነበረው ይህ ሪዞርት ሞሳድ አምጦ የወለደው ቡህ የሰላዮች መናኸሪያ እንደነበረ የታወቀው እጅግ ዘግይቶ ነው። በሺ የሚቆጠሩ ከኢትዮጵያ የሾለኩ ቤተ እስራኤላውያን በጥንቃቄ ወደ እስራኤል ምድር ለመጓጓዝ ነበር። ይህ ሁሉ የሆነው ምክንያቱም ሱዳን በዚያን ወቅት ለእስራኤል እሺ የምትል አገር አልነበረችም። እንዲያውም ከአረብ ጠላቶቿ ጋር አንዷ ነበረችም። ይህ እቡህ ዘመቻ ታውቆ ቢሆን የብዙ ሺህ ቤተ እስራኤላውያን ሕይወት አደጋ ላይ ሊወድቅ ይችል ነበር። ጥብቅ የአገር ምስጢር ነበርም። ቤተሰቦቼ እንኳን ስለ ነገሩ የሚያውቁት ነገር አልነበረም ይላል ጋድ ሺምሮን የቀድሞው። የሞሳድ ባልደረባ ኦሪትን የሚከተሉት ቤተ እስራኤላውያን ሃይማኖታቸውንም ሆነ ማንነታቸውን ለማንም እንዳይገልጡ፣ ማንነታቸው ከታወቀ ግን በሱዳን የጸጥታ ኃይሎች አደጋ እንደሚጋረጥባቸው ይነገራቸው የነበረው መቀመጫውን በአሮስ መዝናኛ ባደረገው በዚህ ህቡ የሞሳድ ቡድን በኩል ነበር። ይህንን የበረሃ ገነት ተጠቅሞ ሞሳድ ኢትዮጵያዊ ቤተ እስራኤላውያንን ለመታደግ ያሰበውን አሳክቷል። ሞሳድ ይህንን ሪዞርት ተጠቅሞ ስምንት ሺህ ገደማ ሰዎችን በድብቅ ወደ እስራኤል ለማስገባት ችሏል። የቢቢሲው ጋዜጠኛ ራፊ በርግም ይህንን አስደናቂ የስለላ ተልእኮ ታሪክን የሚያወሳ ሬድ ሲ ስፓይስ የተባለ መጽሐፍ ጽፏል። ኔትፍሊክስ ደግሞ ዘሬድ ሲ ዳይቪንግ ሪዞርት በሚል ሞሳድ ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል ለመውሰድ የነበረውን አደገኛና መስዋዕትነት የተሞላበት ተልእኮን የሚያሳይ በእውነተኛ ታሪክ ላይ የተመሠረተ ፊልም ለእይታ በቅቷል። በወቅቱ እስራኤል ከደረሱት ውስጥ አብዛኞቹ ወጣቶችና ሕፃናት ነበሩ። በዘመቻ ሙሴ እስራኤል ከገቡ በኋላ የወለዷቸውን ልጆቻቸውን እስራኤል አብርሃም፣ ሞሼና ማዛል የሚል ስም አውጥተውላቸዋል። የሱዳን መንግስት ለዘመቻ ሙሴ አይቶ እንዳላየ በመሆን በእርግጥ አብዛኛውን ነገር አያውቅም ነበር፣ ሲሰጥ የቆየውን ድጋፍ ማቋረጡን ያስታወቀው ድንገት ነበር። በዚህም የተነሳ ዘመቻ ሙሴ ገና በግማሽ መንገድ ላይ እንዳለ ቀጣለም። የሱዳን መንግስት ድንገተኛ ውሳኔ በተለይ በኢትዮጵያ ይካሄድ የነበረውን የእርስ በርስ ጦርነት ሰፊ ቀጠና በአሳር በመከራ በማለፍ በርካታ ቀናትን ከፈጀ አስቸጋሪና ፈታኝ የእግር ጉዞ በኋላ ሱዳን ገብተው ለተሰባሰቡት ቤተ እስራኤላውያን ዱብ ዕዳ ብቻ ሳይሆን ልባቸውን ሊያፈርሰው የደረሰ አስደንጋጭ ጉዳይም ነበር። እናም ታዲያ አስራ አምስት ሺህ የሚሆኑት ቤተ እስራኤላውያን ተሰባስበውበት በነበረው የሱዳን በረሃ ላይ ለመቅረት በመገደዳቸው በታንካህ ቅዱስ መጽሐፍ ውስጥ እንደተጻፈው የቀደሙት አባቶቻቸው በሲናይ በረሃ ላይ ለዓመታት እንደ ባዘኑት ሁሎ እነሱም ለዓመታት መባዘን ግዴታቸው ሆነ። በዚህ ክፉ ዕጣ የተነሳም ቁጥራቸው ጥቂት የማይባሉት እንደ ጓጉና እንደ ተመኙት የልባቸው ሳይደርስ መከረኛ ሕይወታቸውን ለሱዳን በረሃ ገብረዋል። በ1991 ዓ ም ግን ለሰባት ዓመታት ያህል የተኛና ያንቅላፉ መስሎ የነበረው የእስራኤላውያን ጠባቂ በአዲስ መንፈስ ከመቼውም በተሻለ ሁኔታ ክንዱን አፈርጥሞ ለኢትዮጵያውያን ቤተ እስራኤሎች እነሆኝ ያለው አላቸው። ዕድሜ ዘመናቸውን ሙሉ ለከርሞ በኢየሩሳሌም እንገናኝ ሲባባሉና አሊሃቸውን ለመፈጸም በበረሃ ሲባዝኑ የነበሩ ከዘመቻ ሙሴ የተረፉት ቤተ እስራኤላውያን እነሆ የተስፋውን ቀን ጥበቃ ፍጻሜው አሁን ነው ተባሉ። እንደ ተለመደው የእስራኤል መንግሥት ከጦር ኃይሉ ከስለላና ከደህንነት ተቋማቱ በልዩ ብቃታቸው የመለመላቸውን ጎበዛዝቱን ዘመቻ ሶሎሞን የሚል ስም የወጣለትን ኢትዮጵያውያን ቤተ እስራኤላውያንን ወደ እስራኤል የማጓጓዝ አሊያህ እንዲያስፈጽሙ ወደ አዲስ አበባና ጎንደር በግልጽ አሰማራም። እነሱም ቀደም ብለው በተለያዩ መንግሥታዊ ያልሆኑ ድርጅቶች አባልነት ተመዝግበው ለዚሁ ዘመቻ አፈጻጸም ወደ ኢትዮጵያ ከገቡት የተለያዩ ዜግነት ካላቸው ይሁዲዎች ጋር በመተባበር ድፍን ዓለሙን ሁሉ ጉድባስ ባለ ቅንጅትና ብቃት 14325 ቤተ እስራኤላውያን ወደ እስራኤል ለማጓጓዝ ቻሉ። በዘመቻ ሶሎሞን እንደ ቀድሞው ዘመቻ ሙሴ ያለ የጉዞ መንቀራፈፍ ፈጽሞ የሚታሰብ አልነበረም። እናም እስራኤል 14325ቱን ቤተ እስራኤላውያን ተስፋይቱ ሀገር አጓጉዛ ያጠናቀቀችው በ1983 ዓ.ም በግንቦት 17 እና 18 ቀናት ውስጥ በነበሩት ሰላሳ ስድስት ሰዓታት ብቻ ነበር። ከዘመቻ ሶሎሞን አስደናቂ የአፈጻጸም ገድሎች ውስጥ ዋነኛውም ይኸው አስገራሚ የማጓጓዝ ፍጥነትና እንከን አልባ ቅንጅት ነበር። እነኛህ በሺ የሚቆጠሩ ቤተ እስራኤላውያን ተሳፍረውበት የነበረው ሄርኩለስ አውሮፕላን ቴልአቪቭ ከተማ ቤን ጉሪየን አውሮፕላን ማረፊያ እንደደረሰና እግራቸው ገና መሬት እንደረገጠ እንዲህ ነው ተብሎ ሊገለጽ በማይቻል የደስታ ስሜት ተውጠውና በግንባራቸው ተደፍተው ቅድስቲቱን የተስፋዋን ሀገራቸውን እየተሳለሙ እንባቸው አፈሰሱ። ከአስደናቂው የዘመቻ ሶሎሞን አሊያህ በኋላ ቀጣዩ ስራ የነበረው ቤተ እስራኤላውያንን ከእስራኤል ዘመናዊና አውሮፓዊ የአኗኗር ዘይቤ ጋር ተዋህደው እንዲኖሩ የማድረግ እንቅስቃሴ ነበርም። ከዘመቻው በኋላ የነበሩት የመጀመሪያዎቹ አምስት ዓመታት ያለፉትም ይህንን አድካሚና ልብ አስጨራሽ ሥራ በማከናወን ነው። በእነዚህ ዓመታት ውስጥ በእስራኤል የሚኖሩ ቤተ እስራኤላውያንን በተመለከተ ይዘገቡ የነበሩት ዓለም አቀፍ ዜናዎች ሁሉ ዋነኛ ትኩረታቸው ያደረጉት ስለ አስደናቂው የዘመቻ ሰሎሞን አፈጻጸምና ቤተ እስራኤላውያኑን በወቅቱም በርስ በርስ ጦርነት ከምትታመሰውና በማያቋርጥ የራብ አለንጋ ከምትገረፈው የኢትዮጵያ ወጥተው ወደ ሱልጥኗና ባለጸጋዋ ሀገር መግባት በመቻላቸው ምን ያህል እድለኛ እንደሆኑ ማሳየትና ማዳነቅ ነበር። ያኔ በዚሁ ጉዳይ ላይ አስተያየታቸውን ሲሰጡ የነበሩ የእስራኤል ባለሥልጣናት የሟቹን እስራኤላዊ ዊልያም ሳፋየርን የቆየ ንግግር ሳይጠቅሱ አያልፉም ነበርም። ዊሊያም ሳፋይር በ1975 ዓ ም በዘመቻ ሙሴ አማካኝነት ወደ እስራኤል የገቡትን ቤተ እስራኤላውያንን ካየ በኋላ እስራኤላውያን እስከ ዛሬም ድረስ ታሪካዊና አይረሴ ነው የሚሉትን ንግግር አደረገም። እንሆ አሁን በዚህ ታሪካዊ ዘመቻ አማካኝነት በሺ የሚቆጠሩ ጥቁር ህዝቦች በታሪክ ለመጀመሪያ ጊዜ በባርነት ተግዘውና በሰንሰለት ታስረው ሳይሆን በክብርና በዜግነት ወደ አንድ የሰለጠነ ሀገር ውስጥ መግባት ቻሉ። ዊሊያም ሳፋየር ረዥም ደቂቃዎች በፈጀው በዚህ ንግግሩ የተስፋዋንና የቃል ኪዳኗን መሬት እስራኤልን አምላክ እንደገባለን ቃል ኪዳን መሰረት ልንወርሳትና አለም ርስታችን ልናደርጋት እነሆ አገርና ባህር አቋርጥን መጣን የሚሉትን ቤተ እስራኤላውያንን በተደጋጋሚ የገለጻቸው ጥቁር ሕዝቦች እያለ እንጂ ይሁዲዎች ወይም እስራኤላውያን በሚል አልነበረም። ያኔ ከእስራኤላውያንም ሆነ ከቤተ እስራኤል ተወካዮች እየቀረበ ማስተካከያም ሆነ የተቃውሞ ጉምጉምታ ጨርሶ አልነበርም። ቤተ እስራኤላውያኑን በተመለከተ መላምቱ ብዙ ነው። ከአስሩ የጠፉ የእስራኤል ነገዶች ዝርያቸው የሚመዘዝ እንደሆነ ይነገራል። ሌሎች ሰነዶች ደግሞ ከክርስቶስ ልደት በፊት 950 ዓመት ዓለም አካባቢ የንግሥተ ሳባና የንጉሥ ሰለሞንን ልጅ አጅበው ወደ ኢትዮጵያ ምድር የመጡ እስራኤሎች የልጅ ልጅ ልጆች እንደሆኑ ይገመታሉ። ሌሎች ደግሞ ትልቁ የአይሁድ ቤተ አምልኮ በአምስት መቶ ሰማኒያ ስድስት ዓመተ ዓለም ሲፈርስ ወደ አበሻ ምድር የተሰደዱ እንደሆኑ ይገምታሉ። መረጃዎቹን ከላይ ከጠቀስኩት ምንጮች ተውሰናል። እናመሰግናለን። አበቃን። ሰላም።